በኬንያ ናይሮቢ አንዲት መዝናኛ ቤት ተገኝቼ እየተዝናናው ነው። በአንዱ ጥግ የዳንስ ወለል ላይ ጥንድ ሆነው የሚደንሱ ወጣቶችን እያየው ነው። በዚህ መሃል የባህር ኃይል የደንብ ልብስ የለበሱ እንግሊዛውያን ነጮች ሲገቡ ተመለከትኩ። አንዱ እንግሊዛዊ ቀጥታ ወደ ዳንስ ወለሉ ሄደና ከወዳጁ ጋር እየደነሰ ያለውን ኬንያዊ በካልቾ መታው። ኬንያዊው ተርበድብዶ የሴት ወዳጁን ጥሎ ገሸሽ ሲል ተመለከትኩ። እንግሊዛዊውም ከዛች ኬንያዊት ጋር መደነስ ጀመረ። በእንግሊዛዊው ድርጊት በጣም ተናድጄ ከመቀመጫ ተስፈንጥሬ የተነሳውና ወደ ዳንስ ወለሉ አመራው። እንግሊዛዊውን በካልቾ ጠልጄ ኬንያዊቷን ተቀበልኩ። ጥቂት ካስደነስኳትም በኋላ ለተቀማው ኬንያዊ አስረከብኩ። ይህንን ፈጽሜ ወደ መቀመጫ የሳመራ እንግሊዛዊው የጠየቀኝ እንዲህ ብሎ ነበር፣ ኢትዮጵያዊ ነህ? ይህ ገጠመኝ ፕሮፌሰር መስፍን ወልደ ማርያም በአንድ ወቅት በቤታቸው ለተሰበሰቡ ወጣቶች የተናገሩት ገጠመኝ ነው። ይህ ታሪክ አውሮፓውያን ያላቸውን የቅኝ ግዛት ፍላጎትና ሙከራ የሚያሳይ ቢሆንም በአንጻሩ ደግሞ ኢትዮጵያ በአድዋ ድል ያበራቸው የድል ችቦ ያጎናጸፋትን ግርማና ለጥቁሮች መብት መከበር ያደረገችውን አስተዋጽኦ የሚያሳይ ተምሳሌት ነው ልንል እንችላለን። የቅኝ ግዛት አስተሳሰብ አፍሪካን ለመቀራመት ታስቦ ከተደረገው የ1884ቱ የበርሊን ጉባኤ በፊትም የነበረ ቢሆን በዓለም አቀፍ ደረጃ የቅኝ ግዛት አስተሳሰብ እየተስፋፋ የመጣው በበርሊን ጉባኤ ምክንያት ነው። ይሁን እንጂ የቅኝ ግዛት አስተሳሰብ እንዲጠናከር ያደረገው ምክንያት ቻርለስ ዳርዊን የፍጥረታት ዘሮች አመጣጥ ልዩነት አለው በማለት ያመጣው ምልከታ የአውሮፓ ቅኝ ገዢዎች ነጭ የተለየ ማህበረሰብ ነው እንዲሉ አስችሏቸዋል። ዳርዊን ፍጥረታት ዘሮች በተፈጥሮ በስነ ምህዳር፣ በስነ ሕይወት አፈጣጠር ይለያያሉ በማለት ስነ ሕይወታዊ ትንታኔ ሰጥቷል። ወራሪዎች በዚህ ሁኔታ ላይ ተንተርሰው የደረሱበት የነጭ የበላይነት ድምዳሜ ቅኝ ግዛት ፍትሐዊ ነው እንዲሉ አድርጓቸዋል። ከዛ ባለፈም የትራንስ አትላንቲክ የባሪያ ንግድ የተሳሳቱ ሃሳዊ ትርክቶች ነጭ የበላይ ነው ጥቁር ደግሞ የበታች ነው የሚል አስተሳሰብ እንዲዳብር አድርገዋል። አሁን ምን መሰለው ነጮቹ እኛ ጋር ብቻ አለም በነገራችን ላይ ነጮቹ ሬድ ኢንዲያንስን አሜሪካንም እንደዚያ አድርገዋል። የራሳቸውን መሬት ወስደው ሬድ ኢንዲያንስን አትፍተው ነው አሜሪካን የነጮች ሀገር የሆነችው። አውስትራሊያን በተመሳሳይ ጥቁሮቹን አትፍተው ነው የነጮች ሀገር የሆነችው። ካናዳን በተመሳሳይ ነው። በነገራችን ላይ ነባሩ ህዝብ ጥቁር ነው፤ አትፍተውታል። ሌሎች አካባቢ ግን ተርፈዋል። ለመትረፋቸው ሰበብ አድዋ ነው የአድዋ አይደል መንፈስ ነው አለም ላይ ናኝቶ ለጥቁሮች ነጻነት ትልቅ ኢነርጂ ሆኖ ያንን ማህበረሰብ ነጻ ያወጣው። ስለዚህ ነጮች እብሪታቸው ምን ነበረ? ከነሱ ጥቁረት ውጭ፣ ከነሱ ቀለም ውጭ ያለውን በሙሉ እንደ እንስሳ አይቆጥሩ ነበረ። እንደ አብረው እያወራቸው ቋንቋቸው ቢለያይም ለምሳሌ ጣሊያንና ፈረንሳይኛ በቋንቋ አይግባቡ። ምክንያቱም ጣሊያንኛ ሌላ ነው፣ ፈረንሳይኛ ሌላ ነው። እንግሊዝኛም በተመሳሳይ ቋንቋው ይለያያል እነሱን የሚያግባባቸው ቀለማቸው ነበር ስለዚህ አንተ ቋንቋቸውን ብታወራ እንኳን ከአንተ ጋር እኩል ከእኛ ጋር እኩል ነው ብለው አያስቡም ሰበቡ ምንድን ነው የቀለም ጥቁረት ነው ስለዚህ ሰው አይደሉም ብለው አሰቡ ከሆኑም ከእኛ እኩል አይደለም ብለው አሰቡ ከዛ እኛን መጥተው አሸንፈው ሰው ለማድረግ ሞከሩ መጥተው እኮ ምንድን ነው ያሉን ፈረንጆቹ እኮ ቀኝ ሊገዙ ሲመጡ ጥቁር ከፈረንጅ ያንሳል ነው ያሉ አይ አም ዮር ኤልደር ብራዘር ነው ያለው። ታላቅ ወንድምህ ነኝና አስተምርሃለሁ። ህፃናት አገዛዝ አይችሉም። ይኖ ጭንቅላታችን ላይ ነው የበታችነት ላይ ነው የሰሩት። መተው አፍሪካ ውስጥ ሲሰሩ ሲሰሩ የቆዩት የበታችነት በቃ ተበዳይነን ተጎሳቋይነን አንችልም ብለን እንድናስብ ነው የተሰራብን እና አሁንም እየተሰራብን ያለው እሱን ነው። ታሪክ ግን አለን። ከዛ ዳርክ ኮንቲነንት ምን ማለት ነው? ያልሰለጠነ ታሪክ የሌለው ማለት ነው። ታሪክ ግን አለን። ሰልጥነናል። ዚምባብዌ ግንባታን ማየት እንችላለን። ዚምባብዌ የዩጋንዳ ውስጥ ያሉትን የድንጋይ ጊዜ የነበሩትን መሳሪያዎች ማየት እንችላለን። መላው አፍሪካ ግሪኮች ሂሳብ ሊማሩ ሞሮኮ ይመጡ ነበረ ከሞሮኮያን የማቴማቲክስ ለመማር የግሪክ እና የስፔን ሲቪላይዜሽን ከአፍሪካ በኋላ የሄደ እንደሆነ ብዙ ማሳያዎች አሉ። ፍልስፍናን የጀመረው የነዘር ያዕቆብ ከዛ በፊት የኛ አባቶች መፈላሰፍ ማለት መጠየቅ ነው አይደል? አየሬቱ ጋር ነው ዝናብ እንዴት መጣ እያለን እኮ ኮኮቦቹ እንዴት ናቸው ምናምን እያለ እኛ ጠይቀናል፣ ጽፈናል ጽፈናል። አህመነስ የሚባለው ኢትዮጵያ እኮ ቀደም ብሎ 16 ፕላኔት እንዳለ ጽፎ አስቀምጦ አደለም? እና ይሄ ሁሉ ያለንን ይሄ ሁሉ ስላለንም ደግሞ በቴዎድሮስ ጊዜም በለው በሌላውም ጊዜ እየመጣ የሚሰረቅብን በመጡ ቁጥር መዛግብት ይዘው የሚሄዱት ይሄ ታሪክና ስልጣኔ ስላለ እሱን ለመረዳት ነው። ለእኛ ግን አንሲቪላይዝድ ብለው ይነግሩናል። ያልሰለጠኑ ታሪክ የሌላቸው። ታሪክ አለን። ነጮች መች ነው የጀመሩት ይህንን የነጭ በላይነት? ነጭ በላይ ነው የሚለው አፍሪካ ደግሞ ጥቁሮች ከእኛ አንሳሉ የሚለው መች ነው የጀመሩት? ድሮ አልነበረም እኮ በጥንት ዘመን እስከ 15ኛው እስከ 16ኛው ክፍለ ዘመን ድረስ አልነበረም። አፍሪካውያን ከዚህ ከአፍሪካ ይሄዳሉ፣ ሮም ለስብሰባ ይካፈላሉ፣ በክብር ይስተናገዳሉ እንጂ በመጽሐፍቶቻቸው በክብር ተዘክረዋል ተጽፈዋል እንጂ እንዲህ አይነት ነገር የለም። መቼ ነው የጀመረው? የአትላንቲክ አቋርጦ ሸባሪያ ንግድ ሲጀምር ነው የአፍሪካ መሪዎች ጠመንጃ ፍለጋ ባሪያ ንግድ ይካሄድ ነበር። ብሎም ከዛም በፊት የባሪያ ንግድ ደግሞ አውሮፓውያን አሜሪካ ላይ የእርሻ መሬት ነበራቸው፣ ሰፊ የእርሻ መሬት፣ የፕላንቴሽን አግሪካልቸር ይሉታል እነሱ። ብዙ ሺህ ሄክታር መሬት ነው። ለዛ የሰው ኃይል ያስፈለጋቸው። መጀመሪያ ቀይ ህንዶችን ተጠቀሙ። የአውሮፓን ጭካኔ የተሞላበትን ትሪትመንት መቋቋም አልቻሉም። እንደገና ደግሞ በፈንጣጣ በሽታም ገለዋቸው ስለነበረ ሌላ ባሪያ አስፈለጋቸው። በጦር እስረኝነት የታሰሩትን የአውሮፓ ነጭ ባሪያዎች ተጠቀሙ። እንደውም ስሌቭ የሚለው ቃል ስላቭ ከሚለው ምስራቅ አውሮፓ ከሚነገር ቋንቋ ጋር ነው የሚያያዘው። ምስራቅ አውሮፓያኖችን እየሸጡ በባርነት ወስደዋቸው ስለነበረ ነጭ አውሮፓያን ደግሞ የአሜሪካን የቆላ በሽታ ማላሪያ ወባ የሚባለውን ትሮፒካል ዲዝ መቋቋም አልቻለ። አፍሪካዊ ደግሞ ከዚህ ትሮፒካል ነው ራሱ ሄድቡ ሰውነቱን ጠንካራ ነው መቋቋም ይቻለ በሽታውን። ከዛ ትኩረታቸው ወደ አፍሪካ ሆነ። ከዛ ምን አሉ ነጭ በላይ ነው ማለት ጀመሩ። እንግዲህ ባርነት በነጩ ዓለምም አለ። ነጩ ነጭ አድርጎን ባር አድርጎ ገዝቶታል እኮ ጥቁሩም ነጩን ገዝቶታል እኮ እነ ሀኒባል እኮ እነ ሀስድሩባል ሮምን ገዝተዋል ሄደው ተሻግሮ ይሄ ብረት ኢንዱስትሪ ብረት እየቀጠቀጡ ማሽን እያቀለጡ ጠመንጃ ሰሩ፣ እና በዛ ጠመንጃ መስራት ስለቻሉ በዛ ጠመንጃ ማንበረከክ ቻሉ። ያንበረከኳቸውን ምን አረጉ እንደ እንስሳ መቁጠር ጀመሩ። የዛኔ ነው ጅማሩ። ከዛ ፊት አልነበረም። አጭር ነው እድሜው ከዛ እኛን በልጣለን የሚለው ነጮች ይበልጣሉ፣ ጥቁሮች ያንሳሉ የሚለው ፅንሰ ሀሳብ ማስረጃው የራሳቸው አፍ ብቻ ነው። ሳይንሳዊ ማስረጃ የለው ጥቁር ለማነሱ ታሪካዊ ማስረጃ የለውም። ሃይማኖታዊ ማስረጃ የለውም። ሌላ ገለልተኛ ወገን ይህንን ነጭ ይበልጣል ጥቁር ያንሳል የሚልም ያጣራበት ሁኔታ የለም። የራሳቸው አፍ ብቻ ነው። አንድ ሰው ደግሞ ስለ ራሱ ማነት ስለ ሌሎች የሚናገረው የራሱ አፍ ብቻ ማስረጃ ሊሆን አይችልም። የአድዋ ጦርነት መነሻ ከሆኑት መካከል አፍሪካን ለመቀራመት የተደረገው የበርሊን ጉባኤ መካሄድ፣ የአውሮፓ ቅኝ አገዛዝ ከፍተኛ ደረጃ ላይ መድረስ አብይ ጉዳዮች ናቸው። ጣሊያን አንድነቷን ያቋቋመችው በርሊን ጉባኤ ሊደረግ 20 ዓመት ሲቀረው ነው። የበርሊን ጉባኤ የኢምፔሪያሊዝም ቻርተር የተፈረመበት ሲሆን ቅኝ ገዢዎች አፍሪካን ለመቀራመት ሲያቀዱ በመካከላቸው የሚፈጠረውን መፋጠጥ እና አንድን ሀገር ለመያዝ ፉክክር እንዳይፈጠር የግል ጥቅማቸውን የሚያስፋፉበትን ዘዴ የወጠኑበት እንደሆነ በኤርሚያስ ጉልላት የተጻፈው የአድዋ ጦርነትና የዓለም ቅኝ ግዛት አሰላለፍ የሚለው መጽሐፍ ይጠቁማል። በዚህ መነሻም አውሮፓውያን ሀገራት አፍሪካውያንን ለመቀራመት፣ ሀብታቸውን ለመዝረፍ በዚህ ጉባኤ ላይ ተስማምተዋል። የበርሊን ጉባኤ በሚደረግበት ዘመን ጣሊያን የበርሊንን ውል ፈርማ ቅኝ የምትገዛውን ሀገር ለመያዝ በዝግጅት ላይ ነበረች። ጣሊያን በአፍሪካ ሰፊ ግዛት ሳታገኝ በመቅረቷ ከልክ ያለፈ ፀፀት የነበረባትም ሲሆን በመላው ጣሊያን ሀሳብና ጥረት በጠቅላይ ሚኒስትር ፍራንቺስኮ ክሬስፒ አማካኝነት ከፍተኛ አሳሳቢነት ኢትዮጵያን ልትወር ሆነ። በዚህም ጣሊያን ወደ ኢትዮጵያ ለመግባት መጀመሪያ እግሩን የሚያስቀምጥበት ስፍራ ማግኘት ያስፈልገው የነበረ በመሆኑ ይህ ሁኔታ የተሳካ እንዲሆን የላዛሪስት ሚሽን መወቅሴው ጁሴፔ ሳፔቶ ገንዘብ በማፍሰስ የአሰብን ወደ በር ለመግዛት ችሏል። ይሁን እንጂ ኢትዮጵያውያንን ለመውረር ወደ ኢትዮጵያ ያቀኑት ወራሪ የጣሊያን ኃይሎች አድዋ ሲደርሱ ያሰቡት አልሆነላቸውም። ዳር ድንበሯን ሳታስደፍር የቆየችው ኢትዮጵያ በአጼ ሚኒሊክ እየተመራች ቅኝ ሊገዛ የመጣውን ፋሽስቱን ወራሪ ኃይል በ1888 ዓ ም አድዋ ላይ ድል አድርገው በመላው ጥቁር ህዝብ ድልነት የሚጠቀስ አዲስ ታሪክ መጻፍ ችለዋል። ደቡብ አሜሪካ እንዲሁ በታሪክ ነበር የነበብኩት እና አሁን በቅርቡ ብዙዎቹን አገሮች አየኋቸው። እነ ቬኔዙዌላን፣ እነ ኒካራጓይ፣ እነ ሄይቲ፣ ኩባ የመሳሰሉ እነ ቦሊቪያ የመሳሰሉ እና መልካቸው ምናቸው ከኛ ጋር በጣም ይመሳሰላል፣ በተለይ ከኢትዮጵያ ጋር እና እነሱ በስፔኖች እና በፖርቱጊዞች በጣም በጣም የከፋ መከራ ነው የደረሰባቸው። ታሪካቸው ቅኝ አገዛዝ እዚህ ደቡብ አፍሪካ ሁለት መቶ ዓመት ተገዝቷል። አድዋ እንግዲህ አጠቃላይ ደቡብ አፍሪካ ሦስት መቶ ዓመት ነው የተገዛው። የዛን ጊዜ በአድዋ ጊዜ ግን ሁለት መቶ ዓመት ሌሎቹ የአፍሪካ ሀገራትም እንደዚሁ። እና በሙሉ በዓለም ላይ ያለ ጥቁር እንደ ሰው አይቆጠርም፣ ከእንስሳ በታች ነው። አሁን ሴኔጋል የባሪያዎች ማጓጓዣ ቦታ የሚከማቹበት በቃ ለመጨረሻ ጊዜ አፍሪካን አጉር ተሰናብተው ወደ አትላንቲክን የሚያቋርጡበት ቦታ አለ እና ከእንስሳ በታች ነው ጥቁር እና ስለዚህ አንድ ነፃ የነበረች ሀገር ከበርሊን ኮንፈረንስ በኋላ በጣሊያኖች በኩል እንድትያዝና ያው ቅኝ ገዢዎች ሊከፋፈሏት ምንም ሳይመስላቸው ለጣሊያን ነው ፕሮጀክቱን የሰጧቸው። ስለዚህ ጣሊያን የዛ የቅኝ ገዢዎች ስራ አስፈጻሚ ናት የመጣችው። እሷም ሊቢያ ሊቢያ ውስጥ ነበረች። ከዛ በኋላ ኢትዮጵያን ደግሞ የበለጠ ለግዛትዋን ለማስፋት ነው የመጣችው። ከዚህ ያ አድዋ ላይ የካቲት 23 1888 ያ ድል ሲበሰር የቅኝ ገዢዎች ህልም ነው የተሰበረው የጣሊያን ብቻ ከዛ በኋላ እነ ክሪስፒ ሁሉ እኮ ከስልጣናቸው የወረዱት በዚህ በአድዋ ድል ምክንያት ነው። ነጮች ያንን ጠማማ አስተሳሰባቸው እንደ ትክክለኛ ፍልስፍና፣ እንደ መርህ፣ እንደ እውነተኛ ነገር አድርገው ወሰዱት። በእውቀትም በመጽሐፍ መልክም እየጻፉ ማስተላለፍ ጀመሩ። ያ ነጭ ከጥቁር ይበልጣል የሚለው ነጭ ከጥቁር ጠንካራ ነው የሚለው መጽሐፋቸው በአድዋ ድል ተሰበረ፣ ተቀለበሰ። ሰብአዊ ሰው የሆነ ሁሉ እኩል ነው። ዛሬ በተባበሩት መንግስታት በ1948 የተደነገገው የሰብአዊ መብት ድንጋጌ ነጮችም ጥቁሮችም እኩል ሰብአዊ መብት፣ እኩል ክብር እንዳላቸው ያሳየው የተደነገገው በአድዋ ድል ምክንያት ነው። ድል ባናደርጉ ኖሮ ነጭ ከጥቁር ያንሳል ማለት ነጭ ከጥቁር ይበልጣል ጥቁር ደግሞ ከነጭ አንሳል ብለው ህግ ደነግጉ ነበር ደንግገቡ ነበር። ያን የደነ ድንጋጌያቸውን የቀለበሰው ያድዋ ድል በየትኛውም ዓለም ያሉ ጥቁሮች ሰብአዊ መብታቸው እንዲከበር፣ የስራ ዋስትናቸው እንዲከበር ባሪያ ደሞዝ አልነበረም። አሁን ሰራተኛ ሆኖ ደሞዝ እንዲያገኙ የተመቻቸው ድሮ እንዲኖሩ በሚኒስትርም ደረጃ በሀገር መሪነትም ደረጃ እንዲመረጡ ጥቁር ነጭን እንዲመራ አድርጓል። ያድዋል እኛን መጥተው አሸንፈው ሰው ለማድረግ ሞከሩ። ይህንን አስተሳሰባቸውን የሰበረ ደግሞ እንዳያስቡት ያደረገ ደግሞ ሊወሩን ቢመጡን በተመሳሳይ ያሸነፍንበትን መንፈስ የፈጠረ ጥቁርም ከናንተ የተሻለ ነው ያሰኘን ድል ነው አድዋ ላይ የተፈጠረው። የዚህ የድል መንፈስ ደግሞ አለም ላይ ናይቶ ጥቁሮች ነጮችን ያሸንፋሉ የሚል መንፈስ ተጋብቶ ነው ጥቁሮች በተለያየ ዓለም ለነጻነታቸው ታግለው መብታቸውን የተጎናጸፉት ምንም እንኳ በቂ ባይሆንም ማለት ነው። ስለዚህ የአድዋ ድል መንፈስ አስተሳሰብ ነጮች የነጮችን አስተሳሰብ እብሪት የሰበረ ድል ስለሆነ እጅግ በጣም ነው የሚያኮረው። ይሄ ደግሞ አስተሳሰብ ወይም የድል መንፈሱ ዓለም ላይ ናይንቶ ለዓለም ጥቁሮች ነጻነት በማብቃቱ የፓን አፍሪካን እንቅስቃሴ ሀይል በመሆኑ መሰረት በመጣሉ የኛ ወገኖች አፍሪካያኖች ነጻነታቸውን በመጎና ጸፋቸው ደግሞ የበለጠ የአድዋን ድል መንፈስ የበለጠ ያልቀዋል ና እኔ አረው ነው የጂጂን ማየት ይፈልጋል። የሎሬት ጸጋይን ግጥም ማየት ይፈልጋል። ምክንያቱም አድዋን በተወሰነ መልኩ እነሱ ገልጸውት ስለነበረ የዛን ጊዜ የነበረውን ነገር የነሰ የነሰዲመር ደግሞ ግጥሞች ይሄ ማጀገኛቸውን ማየት በጣም ይፈልጋል እና ፖርትሬት ለማድረግ ከኔ አቅም በላይ ነው ብዬ ነው የማስበው። በጣም ግዙፍ እኮ ነው የዝም ብሎ ተራ አድለም አይደለም። እኛ ሀገር ነው ምለ ዘመን ተሻጋሪውን ከተራራው በጣም የገዘፈውን ድል ከተማ ላይ አምጥተን በትንሽ ረዲየስ ላይ የኔ አደለም ያንተ አደለም የኔ አደለም እንደዚህ አይነት ጭቅጭቅ ውስጥ የገባ ነው ና ይህንን ለማረብ ቅድም ያልኩ ነገር ነው የሚሆነው። እንደገና ወደ ኋላ ተመልሰን አድዋን በጥልቅ መመርመር ያስፈልጋል። በጥልቅ ማየት ያስፈልጋል። በልኩ መዘከር፣ በልኩ መተረክ ያስፈልጋል። በልኩ ደግሞ ከትውልድ ትውልድ ማሻገር ያስፈልጋል። ይህንን ለዓለም ህዝብ ራሱ በሲኒማ በስነ ጽሁፍ፣ በተለያየ መንገድ በቋንቋዎች ተርጉሞ መሸጥ ያስፈልጋል ብዬ ነው የማስበው። የዛን ጊዜ በትክክልም ፖርትሬት ተደረገ ብለን ልናምን ልናስብ እንችላለን። ፕሮፌሰር ራይሞንድ ጆናስ የተባሉ የታሪክ ምሁር ስለ አድዋ ድል እንደተናገሩት ጥቁር ህዝቦች በአሜሪካ ምድር እንደተጨፈጨፉት በ19ኛው ክፍለ ዘመን አፍሪካና ጥቁር ህዝቦች በበርሊን ጉባኤ ሳቢያ የከፋ መከራ ይደርስባቸዋል ተብሎ እየተጠበቀ በነበረበት ወቅት የአድዋ ድል የአፍሪካውያንን የማሸነፍ ስነ ልቦና ያቀና፣ ጥቁር ያሸንፋል የሚለውን ሀሳብ እንዲያብብ አድርጓል ሲሉ ይናገራሉ። የአድዋ ጦርነት በአውደ ውጊያ በጀኔራል ባራቴር የሚመራው የኢጣሊያን ጦር የተደመሰሰበት ቢሆንም በመንፈስ የካቲት 23 ቀን የተሸነፉት በመላው ዓለም የሚኖሩ የአውሮፓ ቅኝ ገዢዎች በሙሉ የተረቱበት ቀን ነበር። የአድዋ ጦርነት የአውሮፓ ቅኝ አገዛዝ መሐንዲሶች የፖለቲካ ሴራ የተበጣጠሰበት የበርሊን ጉባኤ ስምምነት የከሸፈበት ነው። የአውሮፓ ቅኝ አገዛዝ መፍረክረክ የጀመረው ከአድዋ ጦርነት በኋላ ሲሆን፣ ድሉ መላውን የተጨቆነ የተበዘበዘ ጥቁር ህዝብ ያነቃ ነበር። ጥቁር ህዝቦችም ከማንም በታች እንዳልሆኑ ያሳየ የታሪክ አጋጣሚ ሲሆን፣ ለፓን አፍሪካኒዝም እንቅስቃሴም መሰረት የጣለ ሆኗል። ኢቮ ስትሬከር የተባለ አንትሮፖሎጂስት ግሎሪስ ኤንድ አጎኒሶፍ ኢትዮጵያን ፓስት በማለት በጻፈው ጽሁፍ የአድዋ ድል አፍሪካውያን ዳር ድንበራ ቸውን እንዲያስከብሩ የገዢና ተገዢ ስነ ልቦናን እንዲያስወግዱ መንፈሳዊ ልዕልናን እንዲላበሱ ያደረገ ነው ሲል ይገልጻል። አድዋ በቅኝ ግዛት ዘመን ጥቁሮች ያጡትን አንጡራ ሀብትና ንብረት እንዲሁም የደረሰባቸውን የሰነ ልቦና መደፍረስ ያጠራ ድል እንደሆነም ጽሑፉ ያትታል። የበርሊን ጉባኤ የአድዋ ጦርነት መነሻ በመሆኑ የአውሮፓ ቅኝ አገዛዝ ጣሊያን ስትሸነፍ ግራ ተጋብቷል። የበርሊን ጉባኤ በዓለም ላይ የነጭ የበላይነት ይመሰረታል ብሎ አፍሪካን በመቀራመጥ ሲጓዝ በጥቁር አፍሪካውያን መሸነፉ የአድዋ ጦርነት የኢትዮጵያና የጣሊያን ፍልሚያ ብቻ አለመሆኑን በግልጽ ያሳየ ነው። የአድዋ ጦርነት በኢትዮጵያውያን አሸነፍ ፊነት ማብቃቱ የአውሮፓ ቅኝ አገዛዝ ኃይሎች በአፍሪካ የሚኖራቸውን ቀጣይ ቅድ ጥያቄ ውስጥ ያስገባ እንደነበር የታሪክ ምሁሩ ፕሮፌሰር ራይሞንድ ጆናስ ዘባትሎፍ አድዋ በሚለው መጽሐፍ ላይ አስፍረዋል። ጋዜጠኛ መስፍን ነጋሽ የአድዋ ድል ያመጣውን ትሩፋት አስመልክቶ ባስነበበው ጽሑፍ መጀመሪያ አድዋ ነበረች። ከአድዋም ጋር የአድዋ የነጻነት መንፈስ ነበር። አድዋ ይሁን አለች፣ የአድዋ ድል ሆነም። እነሆ ከዚያን ጊዜ ጀምሮ የአድዋ የነጻነት መንፈስ በምድሩ ሁሉ ሆነ። መንፈሱም ጠፍቶ አያውቅም፣ አይጠፋምም ሲል ይህንን አስደናቂ ታሪክ ገልጾታል።